ኢትዮጵያና ኤርትራ ከሀያ ዓመታት ጸብ በኋላ ሰላም ባወረዱ በጥቂት ጊዜ ውስጥ መልሰው ውጥረት ውስጥ የገቡት በቀይ ባህር ጉዳይ መሆኑን ጠቅላይ ሚኒስትር ዐቢይ አህመድ ተናገሩ። ጉዳዩ ተካሮ ወደ አደባባይ የወጣው ግን የፕሪቶሪያው የሰላም ስምምነት ከተፈረመ በኋላ መሆኑንም አስታውሰዋል። ጠቅላይ ሚኒስትሩ ይህንን ያሉት በእርቁ ሰሞን በሁለቱ ሀገራት መካከል ድንበሮች ተከፍተው፣ የአሰብን ወደብም ኢትዮጵያ ልትጠቀም መንገድ ተጀምሮ እንደነበር በማስታወስ በጉዳዩ ላይ ማብራሪያ እንዲሰጡ ከፓርላማ አባላት ለተነሳ ጥያቄ ምላሽ በሰጡበት ወቅት ነው። ከኤርትራ መንግስት ጋር ተስማምተን ከዚህ ወደ አሰብ ሄደው መንገድ ጠግነን አልኩኝ እንከፍታለ ነው ጠግነን ነበር። ከጠገን በኋላ ችግር አለብን፣ ፖርቱ ተዳክሟል አሉን። አሁን አንዳንዶች ልክ ጸቡ እንደ ኦቨርናይት የመጣ ይመስለሰዋል። እንደዛ አይደለም። ታሪኩ ስለማንናገረው ነው። መንገድ ጠግነን ከጨረስን በኋላ ፖርቱ ችግር አለበት ሲሉ የጋራ ወዳጅ የሆነ ሀገር ለምነን ጀኔሬተር እና ክሬን በእርዳታ ወደ ኤርትራ እንዲመጣ አድርገን አሰብ ፖርት ሲደርስ የኤርትራ መንግስት አልፈልግም ብሎ መለሰ። ያኔን የገባን ይሄ ነገር ለካ ተስፋ የለው የሚለው መንገድ ጠገን ለምንም ብናመጣም ፍላጎት አልነበረም ወደ ኤርትራ። ልክ እንደ ሱዳን፣ ልክ እንደ ጅቡቲ በእኛ ውጪ ፓወር ትራንስሚሽን ቀጥለን ፓወር እንስጣችሁ፣ ጄኔሬተር አትጠቀሙ ብለንም ቆይ እናስብበት ነው የተባለው። አሰብ ሲሄድ ቤት አለ በር አለ ሰው የለም። ይሄ እውነተኛ ታሪክ ነው። ይህንን ከተማ መልሰን ህይወት እንስጠው፣ ስራ ነው ህይወት የሚያመጣለት የሚል በየጊዜው ተነጋግረናል። ሁሉም ኢንቮይ የሚሄደው ተወያይቶበታል። በኤርትራ በኩል በግልጽ ባላወቅነው መንገድ ለዚያ ጉዳይ ምላሽ ለመስጠት ብዙ ዝግጁ አልነበሩም። እሱ ቀርቶ የከፈትናቸው ወደቦች ድንበሮች በሰሜን የከፈትናቸው ወዲያው ወዲያው ተዘጉት። ታስታውሱ ከሆነ የተዘጉት እኮ አሁን አደለም፣ እናንተ ችግር እንዳለ ሳትሰሙ ነው የተዘጉት የኢትዮጵያን እድገት በስጋት የሚመለከቱ መኖራቸውንም ጠቅላይ ሚኒስትር ዐቢይ አህመድ ጠቅሰው ስጋቱ ችግር ያለበት ስጋት መሆኑንም አንስተዋል። ጎረቤቶቻችን በሰላም መኖር እንደምንፈልግ ማወቅ አለባቸው ያሉም ሲሆን ከኤርትራ ጋር የተፈጠረው ችግርም ጎልቶ የወጣው ከፕሪቶሪያው የሰላም ስምምነት በኋላ መሆኑንና ለዚህም ምክንያቱ ምን እንደሆነም ሲያብራሩ ይህን ብለዋል። ኢትዮጵያ በየዓመቱ ሀገር እየጨመረች ትልቅ የሆነች ሀገር ካደገች ምን ትሆናለች ከተባለ፣ ካደገች ታግዛለች። ሌላ የምጠራገው ነገር የለም። ካደገች ትረዳለች። አሁን እኮ እያደረገች ነው። ስንት እና ስንት ስደተኛ ተሸክመን የለም? እንደዚህ ዛሬ ሳናድግ ይሄ ስጋት ችግር አለበት እና የእኛ ጎረቤቶች በሰላም መኖር እንደምንፈልግ ማወቅ አለባቸው። ታዲያ ለምንድነው ከኤርትራ ጋር የተጀመረው ጉዳይ ፈርለቆ የወጣው ያላችሁ እንደሆነ ፕሪቶሪያ ነው። በወደቡም ስንለምን ነበር፣ በልማቱም ስንለምን ነበር፣ ስንለማመጥ ነበር፣ በጣም ስንለምን ነበር። ከዛ ነገ ይሆናል ብለን ግን ፕሪቶሪያ ስንፈራረም ትክክል አይደለም። ለምን ይቆማል? ቲፔሌፍም ትግራይም ተጠቅልለው ካልጠፉ ቀጠናው ሰላም አያገኝም። እኛ ኮ ህዝባችን ናቸው፣ ልብ ከገዙ እንዲጠፉ አንፈልግም አልና ቆምን። በዚህ በኩል ማስቀጠል ሲያቅታቸው፣ በዚያ በኩል ጀመሩ። አሁን ዋና ጉዳይ ጭቅጭቅ ውስጥ ግቡ ነው፣ ሳትዋጓ ትቀመጡ ነው። የኤርትራ ህዝብ ወንድም ህዝብ ነው ያሉት ጠቅላይ ሚኒስትሩ ለኤርትራ መንግስት ግን መልእክት አለኝም ብለዋል።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 ከማንም ጋር የመዋጋት ፍላጎት የለንም። ለምን ውጊያው ከተነሳ፣ የተከበረው ምክር ቤት ውጊያው ከተነሳ ውጤቱ ግልጽ ነው፣ ግልጽ ነው ውጤቱ። ከዛ በኋላ የያ አይሰራም። አሁን አለመጀመር ማለት ነው። ከማንም ጋር ግጭት ለማድረግ ፍላጎት የለንም። ከገባን ግን ግልጽ ነው ውጤቱ። አስተማማኝ አቅም ነው ያለን፣ ማንም አያቆመንም። ይሄ ግልጽ መሆን አለበት። ማንም አያቆመንም። ወደዛ እንዳንሄድ ሪስፖንሲብሊ መስራት አስፈላጊ ይመስለኛል። በህዝብ እንደ ራሴዎች ምክር ቤት ተገኝተው ከፓርላማ አባላት ለቀረቡ የተለያዩ ጥያቄዎች ምላሽ የሰጡት ጠቅላይ ሚኒስትር ዐቢይ አህመድ ሰባተኛውን ሀገራዊ ምርጫ፣ የሀገር ውስጥ ሰላምና መረጋጋት እንዲሁም ኢኮኖሚያዊ ጉዳዮችን በተመለከተም ጥያቄዎች ተነስተውላቸው ምላሽ ሲሰጡ አርፍደዋል።